ያላሰበችው ነገር ገጠማት ቅድስቴ፣ በስተመጨረሻ የማህፀን ጥበት እንዳለባት አወቀች። እናም ብሩኬና ቅድስቴ እጅጉን ተጨናነቁ፣ እጅጉን አዘኑ። ዶክተሮቹ ቅድስቴን ገና ህፃን ልጅ ናት፣ እውነት ለመናገር አሁን ላይ ማህፀኗ ስለጠበበ ትንሽ መቆየት አለባት ብለው ሲሉ ብሩክ እጅጉን ደነገጠ፣ እጅጉን ልቡ ተሰበረ። ቆይ ምን አይነት ፈተና ነው? አንድ ጊዜ በምሳሌ አንድ ጊዜ ደግሞ ጭራሽ በመወዳት በማፈቅራት ልጅ እንዴት ይፈትነኛል? እያለ ሲል ሞገስና ዳጣ ደግሞ አረ ተመስገን በል ተመስገን በል ታዲያ እኮ ይሄ በጣም ቀላል ነገር ነው እና ህክምናን በደንብ ከተከታተለች የመዳንና እንዲሁም ብዙ ነገር የመውለድም አብሮ የማደርም አላት። ስለዚህ ይሄ ምንም የሚያሳስብና የሚያጨናንቅ ነገር የለም ብለው አጽናኑት። ቢሆንም እንኳ ብሩኬ ግን እጅጉን አዝኗል። ምክንያቱም ምክንያቱም ያልጠበቀው ነገር ስላጋጠመው ልቡ ስብርብር አለ። ሞገስ እና ሉላ ሞገስ እና ሉላ ምን ገጠማቸው? በስተመጨረሻ ሞገስ እና ሉላ ነፃ ወጡ፣ ወደ ውጭ ሀገር ሄዱ። ዝና ብቻውን ቀረ። እቤቱ ኩርትም ብሎ እያለቀሰና እምባ ደም እያዘራ የበደላትን በሙሉ እያስታወሰ የሚያደርገው ነገር ሁሉ ጠፋበት። ማህሌት ዝናን ለማጽናናትና ዝናን አይዞህ ለማለት ወደ ቤቱ ብትሄድም እንኳ አንቺ ምን ልታደርጊ መጣሽ? እኔ እኮ ማንም የማይወደኝ የአባቴ ምክር እየሰማሁኝ የምኖር ወንድ ነኝ። ስለዚህ ለምንድን ነው የማትተኝ ብሎ እሩ አለ። ተው ዝና አንተ ማለት በጣም መልካምና ንጹሕ አፍቃሪ ነህ። ስለዚህ ሉላ ትታ ሄደች ማለት ደግሞ ሌላ ሰው አይወደኝም አያፈቅረኝም ብለህ የማሰብ ቅንጣት ታክል እንድታስብ አልፈልግም። እኔ እኮ እወድሃለሁኝ አፈቅረሃለሁኝ በማለት መለሰችለት። ቢሆንም እንኳ አትሳሳች ማህሌት፣ እኔ ሉላን እጅጉን አድርጌ በድያት አለሁ። አንድ ቀንም እንኳ እንደ ባል፣ እንደ ፍቅረኛ፣ እንደ ምንም እንኳ ቆጥሬያት አላውቅም። ሁሌ ጧት ማታ እንዳሰቃይኋት ነው። ስለዚህ ለመደባበስ አትሞክሪ። ወይስ ደግሞ አንቺም የሆነ ነገር ፈልገሽ ነው የተጠጋሽኝ ብሎ ጠረጠራት። እባክህ፣ እኔ እንደዛ ማለት ይፈልጌ አይደለም። እውነት ለመናገር እኔ ካንተ ምንም ፈልጌ አይደለም። አዎ የብሩክን ቤት በእኔ ስም እንደምታዞርልኝ ቃል ገብተህልኛል። ነገር ግን እሱ ደግሞ የሚሆነው ያው ሞገስን ስገል እና ሉላንና ሞገስን ሳለያይ ብቻ ነው። ለሱ ደግሞ እረፍዷል። ምክንያቱም ሞገስ እና ሉላ ከዚህ ሀገር አገር ጥለው ጠፍተዋል። እናቲቱን ደግሞ ለብሩክ አደራ ሰጥቷል ብላ ስትነግረው እጅጉን አጨለለው። እናቲቱን ይዤ ሉላን አስመልሳለሁ ሲል እባክህ እባክህ እያለች ማህሌት ለመነችው። ኢፍራታ ኢፍራታ፣ አሁን እነ ብሩኬ በገንዘብ ገዟት። እያንዳንዳቸው የዝናንና እንዲሁም የማህለትን ምስጢር ከተናገርሽ እኛ በጣም ብዙ ብር ዝቀሽ የማትጨርሽው እንሰጥሻለን ብለው ሲሏት፣ ብሩክን አንተ ከየት አምጥተህ ነው ገንዘብ የምትሰጠኝ? አንተ እኮ ለልጅ ሁሉንም ነገር አታሃል ብላ ስትለው፣ ታዲያ ምን ችግር አለው? ምክንያቱም እኔ የምፈልገው ሞገስ አገሩ ላይ መጥቶ ዘና ብሎ ከሚስቱ ጋር እንዲኖር ነው። ስለዚህ በእናቱ ስም ያስቀመጠው ብዙ ገንዘብ ስላለ እኔ ከዛ ሰጥሻለሁ። አንቺ ብቻ ግን ማህሌትንና እንዲሁም ደግሞ ዝናን የምጥልበት መረጃ መስጠት አለብሽ ብሎ አላት። ሰላም ሰላም! ውድና የተከበራችሁ የህያብ የኢቲ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ ደህና ነኝ። ለዚ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪው እና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ብሩኬ ኤፍራታን እንደምንም አባ ብሎ ታዲያ እኔ ምን እንዳደርግልህ ነው የምትፈልገው? ብላ ስትለው ይኸውልሽ፣ እኔ ከዚህ በኋላ ከቅድስቴም ጋር አዲስ ህይወት መስልቻለሁ። እናም አሁን ያለችው ቅድስቴ ሆስፒታል ናት። እንድትጨናነቅም ሆነ ምንም እንድሰማት አልፈልግም። ይች ማህሌት የምትባለውን እያንዳንዱ ክፋቷን ማጋለጥ እፈልጋለሁ። እናም እኔ ላይ ለሰራችው የእያንዳንዱ ወንጀል እንድትከፈል እፈልጋለሁ። በዛ ላይ ጓደኛዬ ሞገስንም ማህሌት አማላ አብረው አብራው እንድታድር አድርገዋለች። ከዛም አልፎ ከዝና ጋር ተባብራ ጭራሽም ለመግደልም ሙከራ አድርጋለች። እኔ ውጭ ሀገር በሄድኩበት ሰዓት ደግሞ አንቺ እና እንዲሁም ማህሌት ሆናችሁ ቤቴን ረብሻችኋል። ስለዚህ የዚህን ሁሉ መረጃ እያንዳንዱ ነገር ትሰጭኛለሽ ዝና ብሎ ሲላት፣ እውነት ለመናገር ዝና አባቱ በፊት ሕገ ወጥ ነገሮችን በደንብ አድርጎ ይሰራ ነበር። እናም የወረሰው ከአባቱ ነው። ያን ሀብትና ንብረት በሙሉ የአባቱ ነው። አባቱ ደግሞ ሉላን እንደፈታችውና ከሀገር እንዳመለጠች ካወቀ ይገለኛል እያለ ብሏል ብላ ለማህሌት ማህሌት ትነግራኛለች። ስለዚህ የዝና ደካማ ጎኑ አባቱን መፍራቱ ነው ብሎ ብላ ስትለው ይፍራታ በጣም ጥሩ። በዚህ መረጃ በደንብ አድርገሽ ቀጥይበት። እናም አንቺም ዋናውን ክፍያ ታገኛለሽ። ስለዚህ የዝና ደካማ ጎን አባቱ ከሆነ እንደምንም ብለን አባቱን እንጠቀምበታለን ማለት ነው ብሎ አለም። ማህሌት ማህሌት እባክህ ተው ብትለውም እንኳ አንቺ አርፈሽ ብትቀመጭ ይሻልሻል። እኔ ከዚህ በኋላ ማንንም መተው አልፈልግም። ሉላንም እስከ ዘላለም አፈቅራታለሁኝ በቃ ተይኝ እያለ አመናጨቃት ምሳሌ ምሳሌ የቅድስትን ህመም ማመን አቃታት እጅጉን እያለቀሰችና ቆይ እማዬ መዳን አለብሽ እማዬ ከአባቴ ጋር አንድ ላይ ሆናችሁ ሌላ ልጅ መውለድ አለባችሁ እያለች ብቻዋን ማልቀሷን ቀጠለች ዳጣ ብድግ አለችና አራት አልቅሽ አንቺ እንኳ ቢያንስ ያችኛዋን እናትሽን አይታሻታል ይችን ደግሞ ብዙ ዓመት አሳድጋሻለች። ከዛም አልፎ በጣም ብዙ ነገር አድርጋችኋል። እኔ ያለው አይደል እንዴ፣ ቤተሰቤን የማላቅ ከየት የመጣ ሁብ ዘራሽ እንደሆንኩኝ የማላቅ ሴትዮ፣ እና አላሳዝንሽም እንዴ? ቆይ ቅድስቴ ምን ሆነች ብለሽ ነው? እያለች ዳጣ ምክር መከረቻት። ዳጣና ምሳሌ አሁን ላይ እጅጉን ቤስት ፍሬንድና እህታማቾች ሆነዋል። ዳጣ ብሩኬን የነ እንዴት ነው ዳጣ፣ ብሩክ ለመባል ዝግጁ ነህ ብላ ስትለው፣ አዎና ከዚህ በኋላ ምንም ቢመጣ አንቺንም ሆነ እንዲሁም ምሳሌን እንደ ልጆቼ ከዛም በላይ ነው፣ ከምሳሌ ለይቼ አላይሽም፣ በክፉም በደጉም ሁሌም ካንቺ ጋር ነኝ ብሎ አላት። ቃል ገባላት። እሷም ብሩኬ ቃል ስለገባላት እጅጉን ደስ አለው። ሞገስ ሞገስ እና ሉላ ሊያመልጡ ሲሉ ብሩኬን እና ዳጣን ቀጥረው ስለነበረ ላደረክልን ነገር በሙሉ በጣም አመሰግናለሁ ብሩኬ ብሎ ሲል፣ ተው እንጂ እውነት ለመናገር እኔ ምንም ነገር አላደረግኩም። ደግሞም የሰራሁትን ቢሆን ራሴ ያበላሸሁትን ራሴ የገነባሁት እንጂ ሌላ ምንም ነገር የተፈጠረ ነገር የለም። አንተ እኮ ከዛ በላይ ብዙ ነገር አድርገህልኛል። እኔ ነኝ እንጂ ከንቱ ሰው የማረባ ብሎ ሲለው፣ እባክ ብሩክ አሁን የምንወቃቀስበት ነገር የለም እኔና ሉላ ከሀገር መውጣታችን እጅጉን ደስ ይላል። እናም በስተ መጨረሻ ዝናም እንደሚያዝና የእሱን የተሳሳቱ እርምጃዎችና ወንጀሉን እንዲታጋልጥልኝ እፈልጋለሁ። ያን ጊዜ እኔም አርፌ ወደ ህይወቴ እመለሳለሁኝ። የእናቴን ነገር አደራ ብሎ ሄደም። እማማ እንግዲህ ወደ ብሩክ ቤት ቁጭ ብለው እያለ ብሩክን እጅጉን መረቁት። አይ አንተ የተባረክ ልጅ፣ ጓደኛ ማለት እንዳንተ ነው። እኛም ድሮ እንደዚህ ነበረ ጓደኞቻችንን የምንከባከበው እያሉ ሲሉ፣ አይ ማዘር፣ በአሁኑ ሰዓት እኮ ከአስር አንድ ነው። እኔም ፈጣሪ ረድቶኝ ሞገስን ሰጠኝ እንጂ አንዱ በአንዱ ላይ የሚመቀኝበት ዘመን ነው እያለ አወሩ ቅድስቴ ቅድስቴ እንደምንም ብላ ከሆስፒታል ከወጣች በኋላ ቤቷ በደስታ ድብልቅልቁ ወጥቷል። ለእናቷም ደውላ እማዬ ያልሹ ሁሉ በጣም ተሳክቷል እና በቅድሙ እወልዳለሁ አገባለሁ ብላ ስትላት፣ ማዘሯ እጅጉን ደሳላት። እንደዛ ከሆነማ ባልሽን መተዋወቅ አለብኝ ብላ አለች። ምንም አዬ፣ ቆይ ደግሞ ይሄን ሀሳብ ከየት አመጣሽው? ማለቴ እኔ ራሴ ካወኩት በቂ አይደለም እንዴ? ብላ ስትላት አይ ልጄ፣ ምክንያቱም እኔ አንቺ ወሬ አምኜ በፍጹም ዝም ብላል አልችልም። ስለዚህ ባልሽን አንጥተሽ እዚህም ሆነ እኛም እዛ አንጥተ መተዋወቅ አለብን። ያኔ ሁሉም ነገር ያበቃል ብላ አለች። እንደዛ ከሆነ እሽ ማዬ አመጣዋለሁኝ፣ ምንም ችግር የለውም አለች። ይህንን ነገር ለብሩክ ስታወራ እውነት ለመናገር እንሄዳለን ቅድስቴ ነገር ግን አሁን እዚህ ማለቴ፣ ያው የሞገስ እናት ስላሉ በጣም ችግር ነው። ለዳጣ ትች እንዳትሄድ ደግሞ ዳጣ ምግብ እንኳ መስራት አትችል፣ ቡና መጠጣት አትችል። ስለዚህ እርግማኑ እና ጦሱ ለእኛ ውዳ ነው። እና እንደምንም ብዬ ዝናንና የማህሌትን ከጨረስኩኝ በኋላ አስተካክለዋለሁኝ አላት። ቅድስቴ እጁን ያዘችና ብሩክ ከዚህ በኋላ መቼም ማህሌት ላይ እጅህን አታነሳም አይደል? ማለቴ አብርሃት ለመኖር ምንም አታደርግም። እንደምኑነሽ ነው ቅድስቴ፣ ከአንቺ ጋ ወሰንኩ አይደል? እንዴ! ወይስ ደግሞ ከአንቺ ጋ እቃቃ ጨዋታ ነው የሚመስልሽ? እንደዛ ማለቴ እኮ አይደለም ብሩክ፣ ነገር ግን የዋላ ደለ እፈራለሁ። በፊት እኮ እሷን ተወዳት እና ታፈቅራት ነበር እና፣ ታዲያ በፊት ነዋ። አሁን ላይ ደግሞ አይነት ይገለጥልኝ ጨለማው ብርሃን ሲሆንልኝ ልቤ ላንች እንጂ የሚመታው ለሱ አልነበርም። ታስታውሽ ከሆነ ማህሌት መጥፎ ነገር ስትናገርሽ እጅጉን ልቤ ይሰበር ነበር። ለካ ስለምወድሽ ብቻ ሳይሆን ስለማፈቅርሽም ጭምር ነው አላት። ከዛ ሳቃለችና እሱማ እኔም ስትናገርህና እንዲሁም ምሳሌን መድኃኒት ስታበላት መድኃኒት ብዙ ነገር ስታደርጋት እኔ ከመድኃኒቱ ሳስመልጣት ውሃ ሳይቀር ሂደሽ አምጪ ብላ አናቷ ላይ ስትደፋባት፣ በየመንገዱ ከትምህርት ቤት ስታመጣ ስትጮህባት ጭምር ልቤ እየተሰነጠቀ አርፌ የተቀመጥኩት ስለምትወዳትና ስለምታፈቅራት ነው። እና ያም ነገር ስላለ ነው የአንተን ሴፍቲ መጠበቅ ስላለብኝ ነው ብላ ስትል፣ አታስቢ ከዚህ በኋላ ምንም ነገር አይፈጠርም። እሷን ደግሞ የምሬነው ነው ምልሽ፣ እህግ ፊት አቅርቤ እፋረዳታለሁኝ ብሎ አለ። እናም ዳጣዬ ዳጣና ሙጎ ከተደዋወሉ ቀናታት አለፉት። በስተ መጨረሻ ሙጎ ሲደውልላት ግን ምን ሆነ ነው በሰላም ገባህ ብላ ስትለው፣ አዎ የሄድኩበት ሀገር እጅጉን ተስማምቶናል እና ምንም ያሳስብ ነገር የለም። እናቴ ግን ምንም አልሆነችም አይደል? አዎ፣ በፍጹም ምንም አልሆነችም። ብታይ በጣም ደስ ብሎናል። እኔ ግን እዛ ሰፈር ሲሄድ ሰውየው ሰፈሩን ሽጦ ወጥቷላሉ፣ እና ይሄ ነገር በጣም አሳስቦኛል። ስትርዳጣ ምንም አትሰቢ፣ እኛ ስንመጣ ሁሉንም ነገር እናስተካክለዋለን። ደሞኔ ብሩክን በጣም ስለማምነው በቅርቡ ሁሉንም ነገር አስተካክሎ እኔንም ከእናቴና ሚስቴን ይዤ እንዲመጣ ይረዳኛል ብሎ አለ። ውድ የህያብ ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ። ሀገራችንን ሰላም